ካሌብ እሺ፣ ምንድን ነው የሚሻልህ? ምን ብናደርግ ነው የሚሻለው? ስለዚህ መታገስ አቅቶህ ልትገላት የነበረው በእኔ ልታሳበብ ነው? ወይ ጉድ! በስተእርጅና እዚህ ጉድ ውስጥ ልግባ? አባዬ፣ ቆይ ካሌብ እንዴት እንደዚህ ያደርጋል? እጁ ላይ ብትሞትበትስ? ሞተች ይባላልና ምን አባዬ። ሰላም ውድና የተከበራችሁ የኤልስ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ዛሬ የመጣሁላችሁ ትሁት ክፍል ሰላሳ ዘጠኝ ነው ይዤላችሁ የመጣሁ ማለት ነው። ወደ ቪዲዮ ተከታተሉ ማሮችዬ፣ እንማማርበታለን። ጋይስ፣ ጋይሶችዬ እንማማርበታለን። ወደ ቪዲዮ። ሞት አያሳትም ብለህ ነው አባዬ፣ ከልብህ ነው? ግን ሞትን ትደግፋለህ አባዬ ሞተንም እደግፍ ቢሆን ኑሮ ግንባሯን ብዬ ምደፋትን የነበርኩ በዚህ ዘመን እንዲደረጋል። እንዲ አባዬ እንዲ መተማመን እያለ በንግግር መተማመን እያለ እንዲደረጋል ይደረጋል። እንዲ አባዬ ማንን ነው በንግግር የምታሳምነው? ያንተን ቴና ባክተው ይለዋል ማለት ነው አባዬ ለዳኒ ዳኒ አንተ በንግግር ማመን ብትችል ኑሮ እኮ እቤት ውጣለኝ ብሎ በትዕግስት ሲጠይቅህ ቤት ለቀህ ትወጣ ነበር ካደረግከው ነገር አንጻር ንግግር የሚባል ነገር አይሰራም የእናንተ የክፋትና ተንኮል ሲሆን ንግግር ትላላችሁ የእናንተ አረመንያውነት ስራ ስትሰሩ ግን ሸባውን አሰራችሁ እዛ ውስጥ ስታንገላቱት እያለ ግን የእናንተ በንግግር አልተፈታም ማለት ነው። ነውር ነው ዳኒ፣ በእውነቱ በጣም ነውር ነው የምትሰራው ስራ። በተቻለ መጠን ከቤት ብትወጣ ብዬ አስባለሁኝ ማለት ነው። እንግዲህ ልጅቷም ሰበብ አግኝታ አመመኝ ብላ ቲና አነቀኝ ብላ ዝልፍልፍ ዝልፍልፍ ብላ ወድቃለች ማለት ነው። በዛው ስምም እንግዲህ ካልጋው ላይ እየተኛች ነው ማለት ነው። ይቀጥላል ተንኮሉ። ጉድ እኮ ነው። አይ አባዬ፣ እሱ ተነጋሩ፣ እሱ ተረጋግቶ ቢያናግራት የምትሰማው ይመስለኛል። ይቺ መናጤ የሆነች ልጅ የገዛ ቤቴን ስላልወሰደች እኮ ነው የታመመችው፣ ይላታል ማለት ነው። አባቢ በጣም ተናዷል። አሁንም በሚያደርገው ነገር በጣም ተናዷል። አባቢ እየተናደደ ነው። ካሌብም እንግዲህ አባቢን እየሰማው አይደለም። እውነት ለመናገር ግን እኮ ብትሞት ታሳዝናለች። እሷ ብትሞት የሚያሳዝነው ልጄ ነው፣ እስር ቤት የሚገባው ልጄ እንጂ፣ እሷ ብትሞት አታሳዝንም። እሷማ አረፈች፣ ከዚህ ኑሮ ይሻላታል። ግን የሚያሳዝነው እስር ቤት የሚገባው ልጄ ነው። ጥሩሰኛ የሆነች ልጅ ይቺ አለ። እኔ ግን እንደዚህ ታስባለህ ብዬ አስቤ አላቅም፣ አባቢ ይለዋል ማለት ነው ዳኔ እንዴት ነው ማሳዝነ ልጅ እኮ ነው። አንድ ልጅ እንዴት ነው ማሳዝነ ትቀልዳለህ እንዴ? ይላል ማለት ነው አንተ አሁንም አለህ እንዴ? ታዲያ ወዴት ልሂድልሽ? ይላል በነካ እጁ እንዳይጨርስህ ብዬ ነው ትለዋለች፣ ማለት ነው። እሷ እኮ ሴት ስለሆነች ነው ያነቃት። እኔ እኮ ወንድ ነኝ። ዝንብ ብዬ የምታነቀው ይመስልሻል እንዴ? ብትፈራ ይሻልህም እንዴ? እኔ እኮ ወንድ ነኝ። ምን አይነት ድርቅና ነው ግን ሰው ቤት እንደዚህ ድርቅ ብሎ መቀመጥ። እባክሽን፣ ቤት እየፈለግኩ ነው። ዳኒ፣ የእውነትህን ነው? ቤት እየፈለግኩ ነው። አዎ፣ እየፈለግኩ ነው። የምር እየፈለግኩ ነው። ይሻልሃል። ከዚህ በላይ የማትፈልግበት ቦታ መገኘቱ ላንተን ጥሩ አይደለም። ባትፈልግ ጥሩ አይደለም። ይሻላል፣ ብትፈልግ ኤደን ካለች ግን ከዚህ ቤት አልወጣም። አባዬ ማድረግ ያለበት እናንተ እዚህ አልወጣም ካላችሁ ሌላ ቤት መቀየር ነው። ምክንያቱም ተሰብስባችሁ ችግር መፍጠራችሁ አይቀርም። እነሱን ምን ይናከዋል? እስከዛሬ አስራችሁ ስታንገላቱት እና ምን ስትሉት የነበረ ዋጋ የከፈለው እሱ አይደለም? ዛሬ ላይ ደግሞ ለምትፈጥሩት ነገር ተጠያቂ እኮ የሚሆኑ አባዬ ነው። ሁላችሁ የምትፈጥሩት ችግር ከእሱ ላይ ነው የሚከመረው። ደግሞ እንደዛ ነው እኔ ካሌብ ነው እንጂ እያማረረኝ የመጣው እኔ ከአባዬ ጋር ችግር የለብኝም። ታውቂያለሽ የታመመው የተሰቃየው ውርቼር ላይ የነበረው እሱ ነው። እሺ ይቻ አረመኔ፣ አንተም ጀምር ትነባከ አረመኔ ጀመረሽ እንግዲህ ደግሞ ይልና ይወጣል ማለት ነው። ካሌብ ዳንኤል። እንዴት ነሽ ቲና? አሁን ተሻለሽ? አሁን ደህናነኝ ነኝ። አባዬ ልጅህ ገሎኝ ነበር። ቲና፣ ለምንድን ነው ሰው እጅ ላይ ሰበብ የምትወኙ? ለምን ሰበብ ትወኛለሽ? ባክሽ እንደዚህ አታደርጊ። እኔ ምን አደረግኩ? እዚህ እኮ ነው ገሎኝ የነበረው እኮ ቢሆን ሰበብ ውስጥ አታስገቢ። በሰላም መለያየቱ ይሻላል። ሲሻለ ቤት ፈልጋለሁ። አሁን እያዞሬ ነው። ለምን እስካሁን አልፈለግሽም? እሱ ነ ሰክሮ ወድሻለሁ ያለንች መኖር አልችልም ያለኝ አይልሽም ብሎኛል። አይልሽም ብሎኛል። አይልሽም ደግሞ በስካር ነው በእውኑ ቢሆን ታውቂያለሽ፣ አስመንጥሮ ነው የሚያወጣሽ የነበረ። አይልሽም፣ ሲካር ነው የልብ የሚያስወራው። አንቺ መቼም አትታረሚ። አረ እንዴት ነሽ አለ ማለት ነው። ዳኒ ገብቶ ከክላሷ አንቺ የት ሄድሽ አለሁ። ሙተሽ ነበር እኮ። ሳልገድልም አልሞትም አሁንማ ከአባት ነው የምጀምረው። ትልና ማለት ነው። ካሌብ የሰጣትን ብር ወስዳ ለገዳይ ትሰጣለች። አራት መቶ ሃምሳ ሺህ ብር ክፈይ ትባላለች ማለት ነው። ከዛ አራት መቶ ሺህ ብሩን ከፍለ፣ ግን በትክክል ታደርግልኛለህ ትለዋለች ማለት ነው። ቀብድ ስንት ልክፈል ስትለው፣ ቀብድ አያስፈልግም፣ ከሽ ነው ምፈልግ ምናምን ይላታል ማለት ነው። ከዛ እንዴ ሳትጨርስልኝ ጨርስልኝ ሲሆን ከፈለግሽ ተይው፣ ይቅርታ ለእንትኔ ማለት ነው። ለድምፅ ለመቆራረጡም ወይም ደግሞ ለኮሻፍ ኮሻው ድምፅ እንዴ፣ አንቺ እና ታዲያ ህይወቴን ሽቼ እኮ ነው የማደርግልሽ፣ አንቺ ቀብድ ተ ያለሽ እንዴ ምናምን ይለናል። አራት መቶ ሺህ ብሩን ተቀብሏት ይሄዳል ያነኛው ማለት ነው። እስኪ የት አለ ሸበው ምናምን ይላታል። ከዛ ፎቶን ታሳይዋለች ሸበውን ማለት ነው። ሸበውን ለማስገደል እንግዲህ ወስና ጨርሳለች ማለት ነው። ይች ቴና የምትባል ተንኮለኛ ምን ልታደርጊ፣ የተናገርኳቸው ነገሮች ተሳክቶ አያውቁም። አልነግርህም ትለዋለች ማለት ነው። ይህንንም አንተ ስለ ወንቅ ነው የምነግርህ፣ ወይ ሁሉንም ነገር ለመንከሱ ትጀምሪያለሽ። ዋናው እሱ እኮ ነው ልጁ። ቆይ ምን አለው ትለዋለች ማለት ነው። ታዲያሁኑ መጀመሪያውኑ እሱን አታገቢም ነበር። ካሌብ ተማሪ እያለ ነበር እናቴቱ የሞተችው። ይኸው ከዛን ጊዜ በኋላ ገብቶ አያውቅም። ከሰውየው አንጻር አሁንማ ቀንድ ያለው ሰይጣን እየመሰለኝ ነው እየመሰለኝ ነው። በአካት መጻደቅ አሁን መመጻደቅ መጻደቅ ያለኝ ብለሽ ነው? ሁላችንም አንድ አይነት ሆንን እኮ አይዳኒ። አባዬ ይህን ቦታ ደግሞ እንዴታወቀው? አያልፊ ሲሄድ ጋጣሚ አግኝቼህ ነው። ቤት እየፈለግኩ ነው። እየፈለግኩ ነው አባዬ። ጠንክረ ፈልግ አባዬ። ግን ይህን ያክል ምን ነው? ቤቴ ውስጥ ብቻዬን ነው መሆን የምፈልገው አባዬ። ምናልባት ታምህ እያለ የነበረውን ነገር ብታስታውስ፣ ተወደኝ ነበር። እውነትህን ነው። ላስታውስ ይላል አባዬ ማለት ነው። ቢያስታውስም፣ እናንተንም እንዲሁ በዛው ነው በአንድ ጥይት የሚደፋችሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ነው? አይ እኔ እንኳን ማስታወስ አልፈልግም። ያልሰሙት ነገር አይቆጭም አይደለም የሚለው? አላስታውስም። ምንም አልሆንክም እኮ ምንም አላረግንህም እኮ። አሁን ይህን ማለቱ ምን አስመጣው? ከዚህ ተው ዳኔ። ምናልባት ማስታወስ ስችል አመሰግንሃለሁ። ቤትህ ሻይ ጋብዘ ሄይ፣ ባመሰግንህ መከባበራችን ይጀምራል። መጽሐፍ ካያስክ ሆንዳኔ መጽሐፍ ካልያስክ ግን ወክብ ታደርግ ይሻልሃል። በሰበቡ ምኝታ ይኖርሽ አይደል? ይላታል ማለት ነው። ስላመመኝ እኮ ነው። እኔ ብትሞች ምን አገባኝ? ይላታል ማለት ነው። ያገባሃል ብዬ ሳይሆን ስነሳ ስለሚያዞረኝ ነው። ትሰሚኛለሽ? አሁንም እየሞትሽ ትነሻታለሽ እንጂ እዚህ ቤት እስካልወጣሽ ድረስ አንቄ ነው መገልሽ። ለምን እንደዚህ ክፉ ትሆናለ? እንዲህም ደጉኝ አላቅም። በጣም አስጠልተሽኛል። ጠልቸሻለሁ። አውቃለሁ ያችን ልጅ ወዳሃታል። በጣም ደስ አትልም፣ መልኳ ብቲ፣ ስርዓቷ ደስ አትልም። ኑሮዬ ባትሆንማ ኑሮ ባለትዳር ቤት እኔ ባለትዳር እያለሁ እኔ እዚህ ቤት እያለሁ ዘው ብላት መጣም ነበር፣ ትለዋለች። ከቤት ላባራት ነው አልካት? ሁሉንም ነገር ነግሬያታለሁ። ከቤት ላባራት ነው አልካት አላልኳትም፣ እንደምትማግጭብኝ ግን ነግሬያታለሁ። ከማን ጋር? እሱንም ማወቅ አለብኝ። አይ እኔ እንደዚህ አላደርግም። ጉድሽ ሳይወጣ ከዚህ ቤት ብትወጪ ጥሩ ነው አላት ማለት ነው። ምክንያቱም እንደምትማግጥበትም እንድታውቅ እንደሚያውቅ ሊያሳውቃት ይፈልጋል ካሌብ ማለት ነው። እና ቲና አሁን መዋረድ ላይ እየደረሱ ነው። ቆይ ሰውዬ ግን የሚያውቀው ነገር አለ እንዴ አለች ማለት ነው። የት ሄደሽ ነበር ይላታል ካሌብ ማለት ነው። መቼ ሲላት፣ ጠዋት። የትም አልሄድኩም። አልነበርሽም። መጥቼ ነበር እኮ አልነበርሽም። ምናልባት ሽንት ቤት ገብቼ ይሆናላ ይናኔንም እያዋሸሽ ነው። አለማመን መብት ነው፣ ግን እኔ የትም አልሄድኩም። ይሻላል እንዴ ዳን የትም አልሄድኩም እያልኩ አይደለ እንዴ። አባቢ እንግዲህ አምሽቶ መምጣት ጀምሯል ማለት ነው። ዛሬ ሲያመሽባቸው ትሁትና ማነ ስሙ እየፈለጉት ነው ሲል ደወልለትም፣ አባቢ ስልክ አይሰራም። እየተጨነቁ ያለ ካሌብና ትሁት እየተጨነቁ ያለ። አባቢ ይመጣል ማለት ነው። እንደምን ነው አላችሁ? አባቢ ይገባሉ ከዛ እግዚአብሔር ይመስገን አባዬ የምን ነው ቆየህ እኮ አስጨነከን እኮ ምኑን ነው ስልክ ሃይሰራ ሚሉ እና ኬራና ማነው ካሌብና ትሁት አባቢን ያፋጥቶታል ማለት ነው አለወትሮህ እኳ አምሽታ አታውቅም አባቢ ምን ምኑን ነው ይሉታል እንደ እንደዚህ እኳ አምሽታ አታውቅም አባዬ ትለዋለች ማለት ነው ትሁት አዎ አምሽቻ አላውቅም ነበር ከዚህ በኋላ ግን አመሻለሁ ለምን ቤቱ ስላስጠላኝ አልገባኝም እስክትወጡልኝ ድረስ ሁሌ ማምሽቼ ነው የምመመጣው አባዬ እባክህን ተው እኮ ምን ልተው በእነሱ ተከብቤ መቀመጥ አስጠልቶኛል አልኩህ እኮ እሽ ምን ላድርግ አባዬ እስከ መግደል ድረስ ደረስኩ እኮ እሽ ምን ላድርግ አባዬ በቃ አባዬ እራት ነገር ብላ በልጭን የመጣሁት በሉ ደህና አደሩ እሺ ወይኔ ካሌብ እንደዚህ አይነት ጭንቀት ውስጥ ጭንቀት ውስጥ ልግባ በቃ ካሌብ ጠጥቷል መሰለኝ ነገ ታናግረዋለህ ስንት አመት የቶሆን? ማምሸት ትንሽ ጊዜ እንስጠውን። ዳኒት ነገ ነው አይደለም የምትጨርሹ? ስለዚህ ነገ ውኑ ፍቻችንን ማድረግ እንችላለን ማለት ነው። ከተሻለኝ ቴና አባዬ፣ ቤቱ እስኪያስጠላው ድረስ ሁሉ ነገር ሰልችቶታል። እኔ ምን አረኩ? ነገሮች ልክ ባልሆኑ መንገድ እየሄዱ ነው። አባዬ ጠራርጎ ሊያስወጣን ይችላል፣ በፖሊስ። አትርሳው እንጂ ሚስትህ እኮ ነው። ሚስትህነቱ ለእኔ ነው እንጂ ለአባዬ አይደለም እኮ። ቤቱ ደግሞ እሱ ነው እኮ ህጉ። ሜዳ ላይ ወደቅ የሚል ህግ አለ እንዴ? እንደ ቤት እኮ ያባዬ ነው። ሰው ቤት ግግም ብሎች ተቀመጨ ይላል። ቆይ አታስቢም እንዴ? መሀይም ነሽ። አትስደበኝ። ሰደብኩሽ አይደለም፣ እየነገርኩሽ ነው። አጨቅጭቀኝ ከቻልክ። ክጁ ስራለኝ። ተውት ደግሞ ቡና ታፍላለኝ። እዚሁ ወደ ፍራት የዘች ሴ አረ ይሻልሻል። አባዬስ ምን ያደርግ? አባዬስ ምን ያደርግልሽ? አባዬ ደግሞ ልብስ ሽን ያጥብልሽ። እየቀለድኩ አይደለም። እየቀለድሽ አይደለም እንዳንቺ በምድር ላይ እየቀለደ የለም ቀልደኛ። አሁን ስራችን መጀመር እንችላለን አይደል ትለዋለች ብሩን ሰጥታ ማለት ነው። በምድር የሚንቀሳቀሰች በሹፌር አሁን ግን ትክክለኛ ሰዓት ነው። ማምሸት ጀምሯል። እስከ ሰዓት እስከ አራት ሰዓት ይላታል ማለት ነው። አባቢ ልታስገድለው ነው። አራት ሰዓት እኮ ገና ነው። መሻ አይባልም። ምን ልናደረግ ነው? ይሁን፣ ችግር የለውም ፎቶውን አሳየኝ። ይሄው ብሎ ፎቶውን ታሳየዋለች ማለት ነው። የአባቢን ፎቶ ለማስገደድ እንግዲህ አራት መቶ ሺ ብሩን ሰጥተዋለች ማለት ነው። ካሌብ የሰጣትን አራት መቶ ብር ለጥቁሩ ልጅ ሰጥተዋለች ማለት ነው። ስምህን ንገረኝ ስትል ነው፣ አልነገርሽም ምናምን ብሎ እንግዲህ አራት መቶ ሺ ብሩን ተቀብሏል። እገልልሻለሁ ምናምን ብሎ ግን አይገልላትም ይጠፋል ማለት ነው ግን አራት መቶ ሺ ብር ሰታ ልታስገድለው እንደነበረ አባቢ ሊያውቅ ነው ማለት ነው በቀጣይ ቪዲዮ የምሬን ነው የምነግራችሁ በቀጣይ ቪዲዮ ይሄው ብር ሰታኛለች ብሎ ልታስገድለ አራት መቶ ሺ ከፍላኛለች ምናምን ብሎ ይሄ ጥቁሮ ሰው ለአባቢ ይነግረዋል ማለት ነው የባሰ ሌላ ሌላ ስተት ውስጥ ገባችች በጣም ጥሩ ይህን ነገር እኔ ረዳቴና አንቺ ብቻ ነን የምናውቀው ሌላ ሰው የሚያውቀው ነገር የለም ተስማማኝ ናት በጣም ጥሩ እሺ፣ ትለውና ጥላው ትሄዳለች። ከዛ ትራሱን አቀድማ አልብሰው ስለነበረ ምኝተዋል። ዳኒ ገብቶ ሲያይ ትራሱ ብቻ ነው። የት ሄደሽ ነው? ትራሱን ደግሞ እንዴት ነው አልብሰሽው የሄድሽ? ዋልከሽ ላይ ስመጣ እኮ የለሽም ሲላት የትም አልሄድኩም፣ እንዴ እየደበቅሽኝ ነው? የትም አልሄድኩም አልኩ። ሴትዩህ ደግሞ ታማለች መሰለኝ እዚህ ሰዓት እንቅልፍ ወስዷታል ብዬ ነዋ። ቲና ብሎ ስትገባ ምንም ሳትል ያመዋል እንዴ ብላ ወጣች ማለት ነው፣ አንረብሻት ብሎ ያመዋል እንደ ብለው ወጡ። ፍራሹን ሳታይ ቲና ማለት ነው። ይህ ግልበሽ ባየሽው ስንት ጉርታይ ነበረ። ከዛ ተያይዘው ወጡ ማለት ነው። ሲያቀብጠኝ ወክ ላድርግ ብዬ ወጥቼ ወገቤ ሁሉ ራሴ ሁሉ ዞረብኝ ትለዋለች። አንቺ የት ሂደሽ ነው? ትራሱን ደግሞ እንዴት ነው ያለበሽው? ምናምን ይላታለኝ። ባካ ሀሙኝ ወክ ላድርግ ብዬ እኮ ነው። ቲና ገብታ ነበረ እንደምን ማርገን ያወጣኋት ይላት። እናሰማች ይላት። እናዚህ ጋር ያበቃል። በቀጣይ ነገር